የዋሻ ውስጥ ለውስጥ የተለያዩ ክፍሎች አለ። አፋር ስምትሻ ላይቀ አሁን በኢትዮጵያ በዓለም ላይ ረዥም ጉዞ መገዳያሶች የሚያደርጉት ንግድ እንቅስቃሴ ነበረ። በባህሯ ተፈጥሮ አቀማመጧ ቱሪስት ፍሰትን ከፍተኛ የሆነ ምቹ ነች። በአሁኑ ሰዓት ደግሞ ገበታ ለሀገር ይህንንም በሚክስ መልኩ ያላመጣው ነገር የለም። ኢትዮጵያ በታሪክ በባህል፣ በመልክዓ ምድር በአቀማመጥ እየተባለ ቢዘረዘር ጊዜ የማይበቃው የመስህብ ገጽታ ባለቤት ናት። ከጠበቅኩት በላይ ነው ያገኘሁት። ኢትዮጵያን በአንድ ማዕከል ማግኘት እንደማለት ነው። የሁሉንም ክልሎች ማናቃቸውን ነገሮች አይቻለሁ። በጣም ደስ ይላል። ሰዎች ይመጣሉ፣ እኛ ያለን ነገር የቱሪዝም ሀብታችን ምን እንደሚመስል ለእነሱ ፕሬዘንት በማድረግ ያለንን ነገር ምን ያህል ትልቅ እንደሆነና በምን ያህል ደረጃ ማሳደግ እንደምንችል ማሳየት ነው ማለት ነው። ምድረ ቀደምቷ ኢትዮጵያ የብዙ ነገር መጀመሪያ ስለሆነች ይህንን ስያሜ እንደ ቱሪዝም መምሪያ ቃል ትጠቀምበታለች። ቀደምትነቷም በተፈጥሮ በሰው ሰራሽ ዘርፍም ነው። ባህል፣ ትንፋሽ ሙዚቃ መሳሪያ ዋሳ ይባላል። ሁሉም በህብር ልዩ የጎብኚዎች መዳረሻ አድርጓታል። ተራራው ሸንተረሩ፣ ዋሻው ሁሉ የሀገራችን ሀብት ነው። ይህም በየጊዜው እየለማ የተሻለ ይዞታን እየተጎናጸፈ ነው። ከየትኛውም ከኢትዮጵያ ከተማ እዚህ ለማየት የመጣ ከሰሜን ደቡብ፣ ከምስራቅ ምዕራብ። በተፈጥሮ የታደለችው ኢትዮጵያ ቱሪዝምን አንዱ የእድገቷ ምሰሶ አድርጋ ቀርጸው እየሰራችበት ነው። ከተፈጥሮ በረከቷ ላይ ጠቢብ ልጆቿ ተጨማሪ ልማት እያደረጉ፣ በቅርብ ዓመታት ደግሞ አዳዲስ መዳረሻዎች በላቀ ደረጃ ተሰርተዋል፤ የዘርፉን መነቃቃትም ከፍ አድርገውታል። ኢትዮጵያ የታሪክ ድርሳናት የዘመን አሻራ በደማቅ የተጻፈባት የትውልድ ሕያው ምስክር የሆኑ ሀብቶችን ለሺህ ዓመታት ይዛ የዘለቀች። ቅርሶቹ ትውልድ አቆራርጠው ዘመን ተሸጋግረውም አሁንም ትኩስ መስህቦች ናቸው። በየጊዜው ከዚህ ዘርፍ የሚገኙ የቀጥተኛ የኢኮኖሚ አስተዋጽኦም እየጨመረ መሆኑን ለማሳየት ነው። ከትንሽ እስከ ትልቅ በሚደርስ ብርቅዬ እንስሳቷ፣ በድንቅ አዋፍቷ፣ በፏፏቴ ቢሉ፣ በእጽዋት ሀብቷ የሀገሪቱ ሳቢ ገጽታ መገለጫው እልፍ ነው። እዚህ የሚታየውም የሚነገረውም የሚዳሰሰውም ሁሉ ቅርስ ነው፣ መስህብ ነው፣ ብርቅዬ ነገር ነው። ይህም ከሀገር ውስጥ እስከ ዓለም አቀፍ ጎብኚዎችን ይስባል። የኩምሳ ሞረዳ ቤተ መንግስት አለ፣ እንደዚሁ አክሱም አለ፣ ሉሲ አለ፣ እንደገና ላሊበላ። በሀገራችን ከ29 በላይ ብሔራዊ ፓርኮች አሉ። የቱሪዝም መዳረሻዎችን በማልማት የመሰረተ ልማት አቅርቦት በማሻሻል እና በቱሪዝም አገልግሎት ሀገራዊ ሀብት መፍጠር እንደሚቻል በማመን በመንግስት የተጀመሩ ስራዎች ተጠናክረው ይቀጥላል። በሀገራችን ምዕራብ የሚኖር ሰው ምስራቅ ሲሄድ

መሬት ቅርፊት የምንላቸው ክረስት የምንለው ድንጋይ ወደ ላይ የሚመጣበት አካባቢ ስለሆነ ነው። በኢትዮጵያም በዓለም ላይ ረዥም ጉዞ ነጋዴ ራሶች የሚያደርጉት ንግድ እንቅስቃሴ ነበረ። ተፈጥሮና የሰው ልጆች እጆች እየተባበሩ ያለሟቸው ከቅርብ ጊዜ ወዲህ የሀገራችን የቱሪዝም ሀብትን ከፍ የሚያደርጉ መዳረሻዎች ደግሞ ሌላ ጉልበት ለዘርፉ አበርክተዋል። የጎርጎራ ፕሮጀክት ማለፊያ ነው። እጅግ ውብ ነው። ታሪክ የጻፈ ፕሮጀክት ነው። ጎርጎራ ላይ ያለው ፕሮጀክት ለጎርጎራ ብቻ ሳይሆን አማራ ክልል በቱሪስት ማዕከልነት የገዘፈ እንድትሆን ያደርጋታል። የኮንታ ዞን ሁላችሁም እንደምታዩት በተፈጥሮ እጅግ የታደለ በጣም ደጋግ የሆኑ ዜጎች ያሉበት ምርጥ ከባቢ ነው። ኢትዮጵያ ህብራዊት የሆነች የመስህብ ማዕከል ናት። የዓለም ረዥም ወንዝ እዚህ አለ። የአፍሪቃ ታላቁ ስምጥ ሸለቆም መገኛው ኢትዮጵያ ነው። ኢትዮጵያ በረከቷ የበዛ ነው ሲባልም ማሳያዎች እልፍ ስለሆኑ ነው። የሀገር ውስጥ ቱሪዝም እንቅስቃሴ ላይ መስራት በጣም ትልቅ ትልቅ ሚና እንዳለው አምናለሁ። ቱሪዝም ከጉብኝት በላይ ነው። በተዋወቅን ቁጥር ነው አንዱ ስለ አንዱ ማሰብ የሚመጣው። የኢትዮጵያ ገጽታ ማሳያው ብዙ በአንድ ነገር ነጥሎ ለመግለጽ የሚያዳግት አለፍ ሲሉ ሌላ ራመድ ሲሉ እንደዚሁ ሌላ የሚገኝበት ትንግርት ምድር ነው።